ጦርነቱ የሚጠናቀቀው በአማራ ህዝብ ላይ የተደቀነው የተጋረጠው የህልውና አደጋ ከስር መሰረቱ ተነቅሎ ሲጣል ነው ጦርነቱ የሚጠናቀቀው በአማራ ህዝብ ላይ የተደቀነው የተጋረጠው የህልውና አደጋ ከስር መሰረቱ ተነቅሎ ሲጣል ነው። ሌላው ትርፍ ነው ያፈጻጸም ጉዳይ ነው እንዴት ነው የሚሆነ የሚለው ነገር አሁን ዝርዝሩ ሌላ ጉዳይ ነው አሁን የያዝ ተገደም ተገደም ይህንን ዓላማ ራሳችንን ለመከላከል ተገደን መሳሪያ ይዘናል። ይህንን መሳሪያ መሳሪያ የምናስቀምጠው ከስር መሰረቱ ከምንጩ ሲደርቅ ነው የህልውና አደጋው እና የዲሞክራሲ ጥያቄዎች አንስተን አይደለም መሳሪያ ያነሳነው የመኖር ጥያቄ ዘ ራይት ቱ ሊቭ የሚሉት ማለት ነው የመኖር መብት ዘ ማዘር ኦፍ ኦል ራይትስ የፖለቲካ መብት የምንለው፣ የኢኮኖሚ መብት የምንለው፣ የሴቶች ወዘተ የምንለው በሙሉ የሚመነጩት ከመኖር መብት ነው። የመኖር መብታችንን ተገፈፍን ብለን ነው መሳሪያ ያነሳነው። ይሄ ጦርነት የሚቆመው የመኖር መብታችን ሲረጋገጥ ነው። የዲሞክራሲ መብት እያልኩኝ አይደለም ወንድማ። የዲሞክራሲ መብታችን ሲረጋገጥ ይሄ መሳሪያ ይቀመጣል እያልኩኝ አይደለም። እሱ ሌላ ጥያቄ ነው። መሰረታዊ የሆነውን የመኖር መብታችንን ማስከበር ስንችል ያ ዋስትና እውቅና ሲሰጥልን ይሄ ጦርነት ከዛ በፊት ግን ይሄ ጠመንጃ አይታጠፍም አይቀመጥም። ስለዚህ ጦርነቱን ለማስቆም ይሄ ዋስትና የአማራ ህዝብ ይሄ ደግሞ አደጋ በነገራችን ላይ በኢትዮጵያ ውስጥ ያለው በአማራ ላይ ብቻ ነው። የአማራ ትግል የሚያደረግ ነው የአማራ ድርጅት ነው የመሰረት ነው። ስለዚህ ጦርነቱ እንዴት ይቆማል ለሚለው ጥያቄ ለሚለው ጥያቄ በአማራ ህዝብ ላይ የተደቀነው የጄኖሳይድ የዘር ማጥፋት የህልውና አደጋ ከስር መሰረቱ ሲመክን ይሄ ጦርነት ይቆማል። ያ ነው ይሄ ከዛ በኋላ ከዛ በኋላ ይሄ ሲመክን፣ ይሄ እልባት ሲያገኝ ስለ ሌሎቹ መብቶቻችን እንነጋገራለን። ስለ ዲሞክራሲ መብቶቻችን ወዘተ የምንለው ከዛ በኋላ ያለው ጥያቄ እርግጥ የዲሞክራሲ መብት ነው የዲሞክራሲ መብቶች እንነጋገራለን። እሱ ግን በሁለተኛ ደረጃ የሚመጣ ነው ማለት ነው። ስለዚህ ለጠየቅን ጥያቄ መልሱ የህልውና ጥያቄያችን የህልውና ጥያቄያችን ከስር መሰረቱ ምላሽ እስካገኘ ድረስ ጦርነቱ ይቀጥላል ማለት ነው። ጦርነቱ የሚያስቆመው ይሄንን ጥያቄ ይሄንን ጥያቄ ከስር መሰረቱ ምላሽ ስንሰጠው ብቻ ነው። ምላሽ የሚሰጠው ማን ነው? ዋስትናውን አሁን የሚያረጋግጠው ማን ነው? በመጀመሪያ ነገር የጄኖሳይድ አደጋ የሚጋርጠው መንግስት ብቻ ነው። በዚህ በዓለም ታሪክ ውስጥ በዓለም ታሪክ ውስጥ ጄኖሳይድ የፈጸመው መንግስት ብቻ ነው በጀኖሳይድ ለመፈጸምም አቅም ያለው መንግስት ብቻ ነው። ስለዚህ ይህንን መንግስት እንትን ለማለት አይደለም፣ ይህንን ለዚህ ጥያቄ መፍትሄ ይሰጣል ማለት አይደለም። ግን ይህንን ዜጎቹን በማንነታቸው የማይጨፈጭፍ የማይገድል መንግስት ሲመጣ የጦርነት ይቆማል ለማለት ያለው ነኛ አላማ። ስለዚህ እንደዚህ አይነት መንግስት በኢትዮጵያ ውስጥ መኖር የለበትም ዜጎችን በማንነታቸው የሚጨፈጭፍ የሚገድል መንግስት መኖር የለበትም፣ ይሄ ጦርነት እንዲቆም ማለት ነው። ለዚያ ያ ነው ግባችን፣ ወደዚያ ነው ምንታገለው። ስለዚህ ለዚህ ነው ትግላችንን የስርዓት ነቀላ ነው የስርዓት ነቀላ እና የስርዓት ተከላ ነው ምንድነው፣ ከዚህ አኳያ በአስገዳጅ ሁኔታ ነው የዚህ ውጤት፣ በነገራችን ላይ የዚህ ውጤት እስከ መጨረሻ በምንለው ደረጃ ስናስፈጽመው ከዚ በኋላ ይህ መሆኑ ካልቀር ነው የስርዓት መኖሩ ካልቀረ የስርዓት ተከላ መኖሩ ካልቀረ የዲሞክራሲ መብቶችም አብረው መከበራቸው አይቀርም ነው የምንለው። እዚህ ድረስ እስከሄድን የዲሞክራሲ መብታችን መከበራቸው አይቀርም። ስለዚህ ከዚህ ትግል የሚጠቀሙ አማራው ብቻ ሳይሆን መላ ኢትዮጵያውያን ናቸው። ለምን የዲሞክራሲ መብት የተነፈቀው አማራው ብቻ ሳይሆን፣ ይህ እንግዲህ በሁለተኛ ደረጃ ያለው መብት የተነፈቀው አማራው ብቻ ሳይሆን መላ ኢትዮጵያውያን ናቸው። ስለዚህ ይህ ትግል የአማራን ጥያቄ ብቻ የሚፈታ ሳይሆን የመላ ኢትዮጵያውያንን ጥያቄ የሚፈታ ነው የምንለው ከዚህ አኳያ ነው ለማለት ነው፣ ወንድም ገኝ ጦርነቱ የሚጠናቀቀው በአማራ ሕዝብ ላይ የተደቀነው የተጋረጠው የህልውና አደጋ ከስር መሰረቱ ተነቅሎ ሲጣል ነው።